የኢራንና እስራኤል ግጭት ተጠናክሮ ቀጥሏል። አሜሪካ ወደ ግጭቱ እጇን ለማስገባት ደፋ ቀና ስትል ቻይና መሣሪያዎችን ወደ ኢራን መላኳ ተሰምቷል። አያቶላ አሊ ከሜኒ ስልጣናቸውን ለጦሩ ማስረከባቸው የተነገረ ሲሆን ኢራን አራተኛውን የእስራኤል ኤፍ 35 ተዋጊ ጄት በአየር ክልሏ መታጥላለች። ሰላም ጤና ስጥልን የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው ከኢራንና እስራኤል ግጭት ጋር ተያይዞ እየወጡ የሚገኙ አዳዲስ መረጃዎችን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ኢራን ለአሜሪካ ጥቃት ተዘጋጅታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጅት ውስጥ የኢራንን የአየር ክልል ተቆጣጥረነዋል የኢራን ዜጎች ከቴራን ይራቁ የሚሉ ንግግሮችን ካሰሙና በኢራንና እስራኤል ግጭት ውስጥ ለመሳተፍ ስብሰባን ካደረጉ በኋላ ኢራን አሜሪካ ጥቃት ከሰነዘረች በሚል ራሷን እያዘጋጀች ነው። እስራኤል በኢራን ላይ ያካሄደችው ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሀውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣኖቻቸው ጋር አድርጓል። አንድ ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክሌር ማዕከላት ላይ እየፈጸመችው ባለው ጥቃት ውስጥ አሜሪካ መሳተፍ እንዳለባት ለመወሰን መሆኑን የተለያዩ መገናኛ ብዙሃኖች ዘግቧል። ነገር ግን ምሽት ላይ በተካሄደውና የትራምፕ የቅርብ አማካሪዎች በተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በጥቃት ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት አለመደረሱ ተዘግቧል። ፕሬዝዳንት ትራምፕ ለቀናት ኢራን ወደ ኒኩለር ድርድሩ እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተችው ጦርነት ውስጥ ሀገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤነ ጀመሩት። ማክሰኞ ማታ በተካሄደው የአሜሪካ መንግስት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራንን የኒውክለር ማዕከላትን ለማጥቃት በሚቻልበት ሁኔታ ላይ ሪፖርትን አቅርበዋል። በዚህም ዋነኛ ኢላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኘው ፎርዶ የተባለው የዩራኔም ማበልጸጊያ መሆኑ ተነግሯል። ይህንን ከመሬት በታች የሚገኝን ማዕከል ለማውደም የሚያስችል ቦምብ ያላት ደግሞ አሜሪካ ብቻ ናት። የፕሬዝዳንቱ አማካሪዎች አሜሪካን በጦርነት ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ ለመድረስ አልቻሉም። ባለፉት ሶስት ቀናት የአሜሪካ የጦር ጄቶችና ቦምብ ጣይ አውሮፕላኖች ነዳጅ የሚሞሉ ቢያንስ ሰላሳ ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓጓዙ ተደርጓል። ከአስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ መልዕክትም ሲያስተላልፉ ነበር። ኢራንም ታዲያ አሜሪካ በጦርነቱ ከተሳተፈች በሚል ለአሜሪካ ምላሽ ለመስጠት ዝግጅት እያደረገች ነው። የኢራን ጦር በመካከለኛው ምስራቅ የሚገኙ የአሜሪካንን የጦር መንደሮችና የጦር መርከቦች ለመምታት የሚያስችለውን የባላስቲክ ሚሳኤል ክምችት በከፍተኛ ሁኔታ ማዘጋጀቱን ተሰምቷል። ኒውዮርክ ታይምስ የአሜሪካንን ባለስልጣናትና የደህንነት ምንጮችን አናግሬ አገኘሁት ባለው መረጃ መሰረት የኢራን ጦር ነገሮችን ካመጣጣቸው ለመመለስ በቂ ዝግጅት አድርጓል። በሌላ በኩል የቀድሞ የአሜሪካ የእስራኤል አምባሳደር ኢራን የአሜሪካንን መርከብ ወይም የጦር ሰፈር በማጥቃት ወደ ጦርነቱ ልታስገባት ትችላለች የሚል ፍራቻ እንዳላቸው ገልጿል። ማይክል ኦሪዮን በዋይት ሃውስ አሜሪካ በመካከለኛው ምስራቅ ወደ ሌላ ጦርነት ገብታ ማየት የማይፈልጓሉ ሲሉ ተናግሯል። ኢራን መጀመሪያ አሜሪካንን በማጥቃት ትራምፕ ላይ በዋይት ሃውስ ጫና በመፍጠር ፕሬዝዳንት ትራምፕ እስራኤል ላይ ጫና ሊያደርጉ ይችላሉ። ከዚያም ጦርነቱ እንዲያበቃ ድርድር ሊያደርጉ ይፈልጋሉ ሲሉ ለቢቢሲ ሬዲዮ አራት ተናግሯል። ከቴመር ሪል ስቴት የሚያምር እድል በውቢቷ ፒያሳ በመሀል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል። ከባለ አንድ እስከ ሶስት መኝታ በ10 በመቶ ቅድመ ክፍያ ብቻ። አማራጫችን ብዙ ነው። 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6930 ሺህ ብር ቅድመ ክፍያ 693 ሺህ ብር ብቻ። 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9460 ሺህ ብር ቅድመ ክፍያ 946 ሺህ ብር ብቻ። 126 ካሬ ባለ 3 መኝታ 13482000 ብር ቅድመ ክፍያ 1348000 ብር ብቻ። ስድስት ካሬ ባለ ሶስት መኝታ 16 ሚሊዮን ስልሳ ሺህ ብር ቅድመ ክፍያ አንድ ሚሊዮን ስድስት መቶ ስድስት ሺህ ብር ከቴምር ብቻ ያገኛሉ። እንዲሁም ከሰላሳ በመቶ ጀምሮ ለሚከፍሉ ደንበኞች የሀያ አምስት በመቶ ቅናሽ ተሰናድቶ እናንተን እየጠበቀ ነው። ፈጥነው ይደውሉልን 0927563333 ቴምር ይለያል። አያቶላ አሊ ካሜኒ ስልጣናቸውን ለጦሩ አስረከቡ። የኢራንና እስራኤል ግጭት እየተባባሰ መምጣቱን ተከትሎ የኢራኑ ጠቅላይ መሪ አያቶላ አሊ ካሜኒ ዋና ዋና ስልጣናቸውን ለሀገሪቱ ጦርና የአብዮታዊ ዘብ ጠበቃ ማስረከባቸውን የተለያዩ መገናኛ ብዙሃኖች እየዘገቡት ነው። የአሁኑ መረጃ የተሰማው አያቶላ አሊ ካሜኒ ከልጃቸው ሞት ጀባንና ከሌሎችም የቅርብ ቤተሰብ አባላት ጋር በመሆን በቴራን ውስጥ በሚገኝ ድብቅ ዋሻ መጠለላቸው ከተሰማ ከቀናት በኋላ ነው። በፈረንጆቹ የዘመን ቀመር በ1989 ወደ ስልጣን የመጡት አያቶላ አሊ ካሜኒ መንግስታዊም ሆነ ወታደራዊ የሚባሉትን ዋና ዋና የኢራን ባለስልጣናት በቁጥጥራቸው ስር ይዘው ቆይቷል። ከዚህ ቀደም በበርካታ ኮማንደሮችና ና ወታደሮች ታጅበው ይንቀሳቀሱ የነበሩት አያቶላ አሊ ካሜኒ አሁን ላይ ግን ከጥቂት የቤተሰብ አባላት ውጪ ከአብዛኛው ማህበረሰብ ራሳቸውን አግልለው መቀመጣቸው ነው የተሰማው። እስራኤል ዋና ዋና የሀገሪቱን ወታደራዊ ጀኔራሎችና የኒኩለር ሳይንቲስቶች መግደሏን ተከትሎ ነው አያቶላ አሊ ካሜኒ ወደ ድብቅ ስፍራ የተወሰዱት። የእስራኤሉ ጠቅላይ ሚኒስትር ቤናሚን ኔታንያሁ ከአሜሪካው የቴሌቪዥን ጣቢያ ኤንቢሲ ኒውስ ጋር በነበራቸው ቆይታ የኢራኑን ጠቅላይ መሪ አያቶላ አሊ ካሜኒን መግደል ጦርነቱን ከማባባስ ይልቅ ጦርነቱን በፍጥነት እንዲጠናቀቅ ያደርጋል ማለታቸው ይታወቃል። ዶናልድ ትራምፕም ጠቅላይ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን። እሱ ቀላል ኢላማ ነው፣ ግን እዛ መሆናቸው መልካም ነው። እሱን አናስወግድም፣ ቢያንስ ላሁኑ። ነገር ግን ሚሳኤሎች በሰላማዊ ዜጎች ወይም በአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም። ትዕግስታችን እያለቀ ነው ሲሉ በትላንትናው ዕለት ተናግሯል። ኢራን በእስራኤል ላይ አደገኛውን ሚሳኤል ተኮሰች። የኢራን እስላማዊ አብዮታዊ ጠባቂዎች ትናንት ማታ ፋታ አንድ የተባለውን ሃይፐርሶኒክ ሚሳኤል ወደ እስራኤል ማስወንጨፋቸውን አስታውቋል። ኢራን ከዚህ ቀደም ከወራት በፊት በእስራኤል ላይ በፈጸመችው ጥቃትም በርካታ የፋታ አንድ ሚሳኤሎችን ወደ እስራኤል አስወንጭፋ እንደነበር ይታወሳል። ሆኖም አሁን ባለፈው አርብ ከተጀመረው ግጭት ወዲህ የፋታ ሚሳኤል ጥቅም ላይ ሲውል ይህ የመጀመሪያው ነው። ኢራን ከፊል መንግስታዊ የዜና ወኪል መሄር በኤክስ ገጹ እንዳስታወቀው ኢራን ፋታ አንድ ሚሳኤሎችን ወደ እስራኤል አስወንጭፋለች። በመንግስት የሚተዳደረው ፕሬስ ቲቪ ጣቢያም የሚሳኤሎቹን መተኮስ ዘግቧል። ሁለቱም የዜና አውታሮች መረጃውን ያገኙት ከእስላማዊ አብዮት ጠባቂዎች እንደሆነ ገልጸዋል። የፋታ ሚሳኤል ለመጀመሪያ ጊዜ ይፋ የሆነው በ2023 ሲሆን ስያሜ የተሰጠው በኢራኑ የበላይ መሪ አያቶላ አሊ ካሜኒ ነው። ፋታ አንድ ሚሳኤል ኢራን የሰራችው የመጀመሪያው ሃይፐርሶኒክ ሚሳኤል ሲሆን ሀገሪቱ ለመጀመሪያ ጊዜ ይፋ ስታደርጎም በ400 ሰከንዶች ቴል አቪቭ የሚል ጽሑፍ በሚሳኤሉ ላይ ተጽፎ ነበር። ከፍተኛ ፍጥነት ያለው ሚሳኤሉ በአየር ላይ ያለ አቅጣጫ መቀየር መቻሉ እጅግ አደገኛ ያደርገዋል። በአሁኑ ጊዜ እስራኤል ያሏት የአየር መከላከያ ዘዴዎችም ይህን ሃይፐርሶኒክ ሚሳይል መቋቋም እንደማይችሉ በተደጋጋሚ ታስተውሏል። ከድምጽ በአምስት እጥፍ የሚፈጥነው ፋታ አንድ ሃይፐርሶኒክ ሚሳይል በ1400 ኪሎ ሜትር ላይ ያለን ኢላማ በቀላሉ እንዲመታ ተደርጎ ተሰርቷል። ኢራን አራተኛውን ተዋጊ ጀት መታጣለች የተለያዩ የኢራን መገናኛ ብዙሃኖች ይዘውት በወጡት መረጃ የሀገሪቱ ጦር ታብሪዝ በተሰኘች ከተማ አቅራቢያ አሜሪካ ሰራሹንና በአሁኑ ጊዜ ለእስራኤል ጦር ግልጋሎት እየሰጠ የሚገኘውን ኤፍ 35 ተዋጊ ጄት መጥቶ ጥሏል። ከዚህ ቀደምም የኢራን የአየር ኃይል 3 የእስራኤልን ኤፍ 35 ተዋጊ ጄቶች መጥቶ ሲጥል፣ የመጀመሪያው ኤፍ 35 ተዋጊ ጄት በፈረንጆቹ ጁን 13 ተመትቶ የወደቀ ሲሆን በውስጡ የነበረችው እስራኤላዊት ተዋጊ ጄት አብራሪም በወቅቱ በኢራን ጦር እጅ ገብታለች። ከዚህ ቀደም በነበሩት ተዋጊ ጄቶችን መጥቶ ይመጣል ተግባር ላይ ኢራን ሰራሹ ባቫር 373 የአየር መከላከያ ዘዴ ተግባራዊ መደረጉ የሚነገር ሲሆን በአሁኑ ምት ግን የትኛውን የአየር መከላከያ ዘዴ ኢራን እንደተጠቀመች የተባለ ነገር የለም። ታብሪዝ የምትባለውና አሁን ኤፍ35 ተዋጊ ጄት ተመቶ የወደቀባት ከተማ 150 ኪሎ ሜትር ከኢራን ድንበሮች ወደ ውስጥ የገባች ሲሆን ይህም እስራኤል ኤፍ35 ተዋጊ ጄትን ወደ ኢራን ውስጥ ገብታ ለመምታት እየተጠቀመች ለመሆኑ ማሳያ ሆኗል። እስራኤል እንደ ኤፍ 15 እና ኤፍ 16 ያሉ ተዋጊ ጀቶችን ግን ከሩቅ ሆና ባላስቲክ ሚሳይሎችን ለመተኮስ ብቻ እየተጠቀመችባቸው ነው። የኢራን የአየር መከላከያ የእስራኤልን ዘመናዊ ድሮን መጥቶ መጣሉም ተዘግቧል። በሌላ በኩል የኢራን የአየር መከላከያ ኃይል በማዕከላዊ የስፋን ግዛት ውስጥ ጥቃት ለመፈጸም የተሰማራም ሄርመስ የተባለ ዘመናዊ የእስራኤል ድሮን መጥቶ መጣሉን የኢራን መንግስት ቴሌቪዥን ጣቢያ አስታውቋል። የጣቢያው ዘጋቢ ድሮኑ ከወደቀበት ስፍራ ካለ ስብርባሪ ጎን ቆሞ ተመቶ የወደቀው በሀገሪቱ ሰዓት አቆጣጠር ዛሬ ንጋት 11 ሰዓት ላይ መሆኑን ገልጿል። ዘጋቢው ጨምሮም ድሮኑ ተመቶ የወደቀው የታጠቀውን መሳሪያ ከመተኮሱ በፊት መሆኑንና የኢራን መከላከያ ኃይልን ቀድሞ የመለየትና ምላሽ የመስጠት ብቃትን ገልጿል። ከቻይና ወደ ኢራን የገቡት አውሮፕላኖች። አርብ እለት የእስራኤልና ኢራን ግጭት በይፋ ከተጀመረ በኋላ በሰዓታት ልዩነት አንድ ካርጎ አውሮፕላን ከቻይና ወደ ኢራን ማቅናቱ ተሰምቷል። ከዛም በኋላ በተለያዩ ሶስት ጊዜያት የቻይና ካርጎ አውሮፕላኖች መነሻቸውን ከቻይና በማድረግ ወደ ኢራን አምርቷል የሚል መረጃ ወጥቷል። ካርጎ አውሮፕላኖቹ ኡዝቤኪስታን ካዛኪስታንና ቱርክሚኒስታንን አልፈው አልፎ ሲጓዙ የነበረ ሲሆን ወደ ኢራን ሲጠጉ ግን ከራዳር እይታ ውጭ እንደሚሆኑ ተሰምቷል። አሁን ከቻይና ተነስተው ወደ ኢራን ያመሩት አውሮፕላኖች በብዛት ወታደራዊ ቁሳቁስ ለማመላለስ የሚያገለግሉ ሲሆን፣ ቻይናም ወታደራዊ ቁሶችን ለኢራን እየላከች ነው ተብሏል። ከቴምር ሪል እስቴት የሚያምርድል በውቢቷ ፒያሳ በመሃል አራዳ ቸርችል ጎዳና ሊሴ ገብረ ማርያም እጅግ የተዋቡ ቤቶች ለመጨረሻ ጊዜ ለሽያጭ ክፍት ሆነዋል ከባለ አንድ እስከ ሶስት መኝታ በአስር በመቶ ቅድመ ክፍያ ብቻ አማራጫችን ብዙ ነው 63 ካሬ ባለ አንድ መኝታ ሙሉ ክፍያ 6 ሚሊዮን 930 ሺህ ብር ቅድመ ክፍያ 693 ሺህ ብር ብቻ 86 ካሬ ባለ ሁለት መኝታ ሙሉ ክፍያ 9 ሚሊዮን 460 ሺህ ብር ቅድመ ክፍያ 946